እንተን ያገኘው ለትም መንገድ የተቃና በጅዎች መራኸይ በሕይወት ጎዳና ፍቅር ሰው ያደረ ከክፍለ ሀገር ከኦሮሚያ ክልል ከጉጂ ዞን ነው የመጣው። የዞኑ ኢንቨስትመንትና ኢንዱስትሪ ጽህፈት ቤት ኃላፊ ነኝ። ምንም ስልጣን ቢኖረኝም መታከሚያ ገንዘብ ቢኖረኝ እነዛ ስልጣናትና እነዛ ገንዘቦች አልረዱኝም። የረዳኝ የዘላለም አምላክ ኢየሱስ ይባረክ። ለጌታ ሲ በደንብ እልልታ ጭብጨባ። ለሶስት ወር በጣም አሞኝ ነበር። ይሄ ግራ እግሬ እንዳለ ሽባ ሆኖ መንቀሳቀስ አልችልም። ኤምአርአይ፣ ሕክምና ሙሉ ምርመራ ሁለት ጊዜ ገባው። ደምህ ንጹህ ነው ምንም ንጹህ ነው ምንም በሽታ የለብህም። ማለት ፍል ውሃ ግባ ተባልኩ። እዛ ገባው በባህላ ሲታይ ሲታይ ሶስት ወር መጨረሻ ላይ እየጠነከረብኝ ስመጣ ግንቦት አምስት በህጋዊ ደብዳቤ ቢሮ የሰው ወክዬ ለህክምና ለምናምን እየተዘዋዛርኩ ነበረ። አልቻልኩም ብዬ ተመለስኩ። መንቀሳቀስ አልቻልኩም። ዞሮ ዞሮ መዳኔ በእግዚአብሔር እንደሆነ አመንኩና ቤተፋጌ ቲቪ ሲያስተላልፉ ስነ ሰባት አንድ ለአንድ የጸሎት ፕሮግራም አለ ብሎ በማስታወቂያ ያስተላልፉ። ቻናሉም በደንብ ስለምንከታተል በስልክ ተመዘገብኩኝ። ሌላም ቦታ ተመዘገብኩኝ፣ እዚህ አዲስ አበባ ማለት ነው። ደውለን እንጠራሃለን አሉ። እነዚህ አዲስ አበባ ባለቤቴ ጋር ነው ያለው

ነቢ መስፍ ጋር ነው የምንሄደው አለች። ቀድሞ ወደ ጠራን ነው የምንሄደው። ቀድሞ ወደ ጠራን፣ ምክንያቱም ሁለት ቦታ ነው የተመዘገብ ነው። ቀድሞ ወደ ጠራን እንሄዳለን። እነዚህ ቤተፋጌዎች ሰኔ በሰባት ብለውን አሉ። እነዚያ ቀድሞ ደውሎ ከጠሩን አዲስ አበባ እንሄዳለን። የቤተፋጌ የጸሎት ፕሮግራሙ አንድ ለአንድ ሰኔ ሰባት ነው። ስለዚህ አለ በጣም የመውጸናብኝ መጨረሻ ላይ ማክሰኞ የዛሬ ሳምንት ማለት ነው፣ ቢሮ ሳለድ አንድ ወር ሙሉ ቤተኝች አለው። መጨረሻ ላይ የዛሬ ሳምንት የህመም ስመቱ ተቀየርብን፣ ሽንት ቤት መድ አቃተኝ፣ ቤተኝ አንድ የሆነ የእኔ ጓደኛ ወንድሜ ከዚህ ከአዲስ አበባ እኔ የጽህፈት ቤቱ ኃላፊ ኢንቨስትመንት እና ኢንዱስትሪ ጽህፈት ቤት ኃላፊ ስለሆንኩ ለጉዳዩ እኛ ጋር ይመላለስ ነበረ፣ በስልክ እንታዋወቃለን። ከዛ በኋላ መጣ። የትናል አረ ወንድሜ እኔ ቢሮ አልገባሁም፣ አንድ ወሬ ነው ተኝቻለሁ፣ ሽባ ሆኜ አለሁ። አሁን ጸሎት ቤት ለመሄድ ፕሮግራም አስይዣለሁ። አንዳንድ ባለ ጉዳዮች ስለሚበዙ ነው ስልኬን ያልዘግ እግዚአብሔርን ስለሚፈራ ነው ስልኬን ያልዘጋሁ እንጂ ስልክም ከማንሳት አልችልም ነበር ወንድሜ አዘነና፣ መጥቼ ሊጠይቅ ያል ቢሮ ሂድ፣ እኔ ቢሮ መግባት ስለማልችል መረልሃለሁ ቢሮ ሂዳለሁ። እዝማ አመጥቼ አንተን ሳላይ እንዴት አዳለ? የዛሬ ሳምንት ማለት ነው። ከዛ መጣ። ኢሮብ ጠዋት ቀጥታ ቤተጋ መጣ፣ መኖሪያ ቤት። በስልክ ነው እንጂ ከአዲስ አበባ ነው የመጣው። መለሰ ይባላል። ቀጥታ መጣ፣ እንደ ቤተ ጋ ቆመስ ገባ። እኔ አልጋ ላይ ነኝ። አሁን ከአዲስ አበባ ለጉዳዩ ተነስቶ እዚህ የመጣ ሰው ምን ብዬ አልጋ ላይ በስልክ አወራለሁ ብዬ፣ እንደምን ተንፋቅቀ ወደ ሳሎን ወጣ ስወጣ ደነገጠ። ወይኔ ወንድሜ ምነው አለኝ። አሁን ቀጥታ እንሄዳለን ይዤ እሄዳለሁ አለ። ቀጠሮዬ ገና ቅዳሜ ነው በሰባት ነው አ ከዛ በኋላ አምልኮ ፕሮግራም ስላለ ሐሙስ ትሄዳለህ አለ። አሀ አሁንማ ገባኝ እግዚአብሔር ከአዲስ አበባ ያዘዘልኝን። መኪና ትቼ በቢሮ መኪና ለድም ይከተልሃለሁ አለ ለጌታ ጭራረስንና ማታ ወጣን፣ ለሊት ተጉዘን ኢሮብ ማታ ማለት ነው። የዛሬ የነገ ሳምንት ኢሮብ ኤልሳይድ የሚባል ሆቴል ያዙኝ አልጋ። እዛ አስይዞኝ ነገ እዚያ ምልኮ ስላለ ትገባለ ያሉኝ ረዱኝ፣ ተመለሱ እነሱ። ተመልሶ ሲሄዱ እኔና ባለቤቴ ፎቅ ላይ ነው የተያዘል። ምንም አልተኛውም። የመሙ ሲመቱ ተቀየረብኝ፣ ያቃጥለኛል። ድሮም ሽባ ነኝ፣ ሱሪ መልበስ አልችል በቃ፣ በጣም ተቸገሩ። አሁን ጠዋት ጸልያን ጠዋት ለመነሳት ሽንት ቤት መግባት አቃት። ወድኩኝ። አለቀሰች ባለቤት። አሁን እሷ ስታለቅስ በጣም ተደናገጠች። እንደ ምንም በእጅም እሄዳለሁ እንጂ እችን ቸርች ገባታለዋል እያነከሱ ከጀ እያነከሱ ስለማልመለስ ይህን ቸርች እሄዳለዋል ማን ያግዘኛል አለች። ተደጋ ያገጥንና ቀጥታ ዘመኞች ጋር ወረደች። ባለቤቴ ሱሬ መልበስ አልቻለም ማለች። አሁን አንድ ሱሪ አንድ ግርስ ገብ ሁለተኛ እንትን ስታረግልኝ ሰው ለካ በ በወገቡ ነው የሰው ጥንካሬ። ወገብ የለኝም እንደዚህ ወላገር። ስለዚህ ሱሬ መልበስ አልቻለ። አንድ ዘበኛ መጣ። እንደምን አልጋለ፣ በተኛውበት ሱሪ አስታጠቀኝ። ያስታጠቀኝ ሸሚዝ ለበስኩኝ። ከደረጃ ለመውረድ እንደዚህ ተሸክሞ ከእሷ ጋር አወረደ። የኔ ልጅ አለ አሁን እሷ እንደነገጠች ልጄ አዳማ ዩኒቨርሲቲ ፋርማሲ አምስተኛ ዓመት ተማሪ፣ የኔ ልጅ አለ። ሁለተኛ ልጄ ጅማ ዩኒቨርሲቲ የሚማር ልጅ ገብቷል። ከሻኪሶ የአዳማ ልጅ ይቀርባል ተብላ ተባባልና ደወል መሸከም ስላልቻለች ግን ዳና ልጁ ልጅ ዳናኝ ቶሎ ድረሰኛል። ከዛ በኋላ ወረድ እንዲህ አጋድቦኝ ባጃጅ ውስጥ አስገቡኝ። በባጃጅ ውስጥ አስገቡኝ። ገባን። ቸርቹ ጋር ስደርስ እንደዚህ ሆኜ ጠስ ብዬ ቀጥ ብዬ ገባሁ። ስገባ ለህመማን የምጸለይበት ቦታ አስቀምጡኝ። የሆነ የምደገፍበት ወንበር አለች። በሁለታችን ተቀመጡ። ተቀመጥንና በጣም ያቃጥለኛል መቀመጥ አልቻልኩ። ወዲና ወዲህ እንደንዝያል። ከዛ ወደ መልኮ ገባን እና መልካለን እንደዛ አልኩ በልቤ

እንደ እንደረገጠ ሰው እግሬ ሁሉ ተቃጠለ። ሲቃጠል ስሜቱ ይሰማኛል። ይነጸል ያለው ብልሳን ሲያመል ሲዘል ሲለል ሲዘል ሲዘል ጸጣለ። በጎንደር ተቀምጬ ነበር። በግራ ስለማልቅበት ማለት ነው። ተቀመጡ ሲባል በቀኝ ተቀመጥኩ። በጤነኛ ጎን ትንሽ ስለደከመኝ ወደ እሷ ዞርኩ። ሲዞር ግራዬ ለካ አድኖኛል። ከዛ

የተሰራ መሳሪያ አይሰራም፣ አይሰራም እስቲ በኔ ላይ አይሰራም ብለዋል። አሁን ስንቀኖ ነው፣ ከተፈወስ ሐሙስ ነው። እኔ የተፈታው የተፈወስኩ ሐሙስ በፕሮግራሙ በአምልኮ ፕሮግራም ነው። አርብ ደግሞ ልጄ ማለት ነው ከአዳማ ዩኒቨርሲቲ ስምንት ሰዓት ላይ ሲመጣ እኔ ድኜ በባጃጅ የመጣ ሰውዬ ቀጥ ብዬ ነግረ መጣው። ሰዎች ሁሉ ተገረሙ፣ ሆቴል ውስጥ የነበሩ አዎ፣ ሆቴል ውስጥ ዘመኞቹ፣ አዎ፣ ዘመኞቹ ተገረሙ። የናዝሬቱ ኢየሱስ ፈቶኛል፣ ተፈውሽ፣ ተፈውሻለሁ ብዬ መጣው። ተደናገጡና ገርሟቸው እንደዚህ አዩኝ። ተፈውሽ፣ ተፈውሻለሁ፣ ጌታ ደርሶኛል አልኳቸው። ልጄ ስምንት ሰዓት ላይ ከአዳማ ወደ ሐዋሳ ስመጣ ከባለቤቴ ጋር ምሳ እየበላን ነው ልጁ ትንሽ ግዙፍ ነገር ነው፣ ስፖርት ይሰራል፣ ያው ወጣት ነው። በጡንቻይ ልትሸከም መጠ የናዝረት ኢየሱስ ተሸክሞኛል፣ ይረዳኛል። ለጌታ ባካችሁ ክብር እዚህ ቤት እስቲ እጃችሁ ከፍ አድርጉና ኢየሱስ ቀደመ በሉ። ዛሬ እዚህ ቤት ቁጭ ያላችሁ ቁጭ ያላችሁ ሰዎች እዚህ ቤት ቁጭ ስትሉ ስራችሁ ተሰርተዋል፣ ቀንበራችሁ ተሰብረዋል። ያመነ ሰው ጮ አሜን ይበል። ተገመጡልኝ በጣም የሚገርም እኮ ነው። እዚህ ግቢ በመግባት ብቻ አገልጋይ እጅ ሳይጭንበት እየሰማች ነው። የታመመው ባለቤቴ ነው ብላ ሳት እሱ ከውስ ተራምዶ ሲወጣ ይሄው ሱኮ ጤነኛ ነው አለበለጠ ወዳጅ ከዚህ ዛሬ ወደ ሰፈር ሳት እናንተ ላይ የተወራ የዜና ርዕስ ይቀየራል ከጎኔ ያለው ከጎኔ ያለው ሰው የዜና ርዕስ ይቀየራል ባል